እጅግ የተከበራችሁ እንኳን ደህና መጣችሁ። ያላችሁበት የባህር ዳር ዩኒቨርሲቲ ስታዲየም ነው። የዩኒቨርሲቲ ግቢ፣ የዩኒቨርሲቲ ህብረተሰብ ጥያቄ ጥያቄ አዲስ እውቀት አፍላቂ ስለሆነ የሀገራዊ ምክክር የሚባለው በጸሎት ማስጀመሩ እንዲህ እንዲህ ማለቱ ምን ማለቱ ነው ልትሉ ትችሉ ይሆናል። እኛ ደግሞ ለሰው የማይቻል ለፈጣሪ ይቻላል ነው የምንለው። ስለዚህ ለተመራማሪዎቻችንም እናመሰግናለን። በሰው እጅ ብዙ ነገር ተሞክረዋል። ፈጣሪ የተገባበት ግን መስመር ይይዛል። ቅድም ወንድሜ እንዳለው ሰላምም በሀገራችን ይሰፍናል። ሶስት ነጥቦችን ማንሳት እፈልጋለሁ። የመጀመሪያው እና ትልቁ በየትኛውም ዓለም ክፍል ስንዞር ስንሄድ ለጥቁሮች ኩራት ለጥቁሮች መመኪያ የሆነው የኢትዮጵያ አፍሪካ ፈርጥ መሆን በአድዋ ተገለጸ። ያ አድዋ እንደኔ ከደቡብ እንደ እናንተ ከብዙዎቻችሁ ከሰሜን እንደ ሌሎቹ ከምስራቅ ከምዕራብ ከመሃል ቋንቋ ሳይለየን፣ ሃይማኖት ሳይለየን በማናቸውም ችግር ውስጥ ተጋፍጠን አንድ ላይ መተን አንድነታችንን ስላጠናከርን በአድዋ ኢትዮጵያን ብቻ ሳይሆን ለመላው ጥቁር ህዝብ ተምሳሌት ሆነናል ይህንን በማድረግ በተለይ በተለይ ከ700 እስከ 800 አመታት እደግመዋለሁ ከ700 እስከ 800 አመታት ለኢትዮጵያ የስራ ቋንቋ የሆነው አማርኛን ፍደሉንም ጭምር አንድነትንም ጭምር በአስተማሪ በዚህ ህዝብ መካከል ግጭት ስንሰማ እንደው አይቆጫችሁም? አያሳዝናችሁም? ያውም የቤተሰብ ጭንቀት፣ የቤተሰብ ግጭት። ስለዚህ ያን የምንችል ከሆነ ዛሬ ቤተሰብ ጸብ ሲፈጠር ዝም ብለን ማየት አለብን። ልጆቻችን በፍቅር ወደ እኛ ማምጣት የለብንም። ይህንን አሳይንመንት ልናንተ ይስጥና ይህንን ሁሉ ተግዳሮት ችላችሁ መከራውን አልፋችሁ ምንም ሳትፈሩ ህይወታችሁንም በአደጋ ላይ ጥላችሁ ሀገር የምትለማው በምክክር ነው ብላችሁ አምናችሁ ስለመጣችሁ ፈጣሪ ዛሬም ነገም ለዘላለም ይባርካችሁ። ተባረኩልን። ሁለተኛው ነጥቤ አሁንም ከያለንበት ብሔር ብሔረሰቦች፣ ቋንቋዎች፣ ሃይማኖቶች አንድ ላይ ተባብረን ታላቁን የኢትዮጵያን ግድብ መመስረት ችለናል። አሁን በቅርብ ጊዜ የምናየው ይሆናል ያ ህብረታችን በሶስተኛው አድዋ ማለትም ሀገራዊ ምክክር፣ ሀገራዊ ምክክር ሶስት ዓላማዎቹን ይዞ የተነሳው አንድ ሀገራዊ መግባባትን ማምጣት፣ ሁለት በህዝብና በመንግስት እንዲሁም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ፣ ሶስት ባኮረፍን፣ በተቆጣን፣ በተጨነቅን ቁጥር ዱላ ይዞ ጠመንጃ ይዞ ጫካ መግባት በረሃ መግባት ሳይሆን ወደ ምክክር መምጣት፣ ወደ ቤተ ክርስቲያን መሄድ፣ ወደ መስጂድ መሄድ፣ ወደ ዛፍ ጥላ ስር መምጣት፣ መመካከር። ስለዚህ ይህንን ምክክሩን ባህል ማድረግ ነው። ይህንን እውን ለማድረግ ራሳችሁን መስዋዕት አድርጋችሁ አዘጋጅታችሁ ለመጣችሁ ክብር ምስጋና ይግባችሁ። እናመሰግናለን። ፈጣሪ ኢትዮጵያንና ህዝቧን ይባርክ። መልካም ቀን ይሁንልን።